ነገርኩ እንጂ ሁሉም ሰው የአቅሙን ታፕታፕ ቪዲዮ ሸር በማድረግ ምንድ ነው የሚባለው? ተጋግዘን ላደረግነው ነገር አንዳችን ላይ ጣት ስንጠቁም ሌላው አራት ጣት ወደ ራሳችን እንደሚጠቁም ማወቅ አለብን። እያምና ነው ጊዜያችን ሰተን ህይወቴን ነው የሚባለው። እኔ ለሌላ ነገር እንኳን ጊዜ የለኝም። እርዳታ ሲባል ታይኛላችሁ። ሀያ አራት ሰዓት ቁጭ፣ አስራ ዘጠኝ ሰዓት ቁጭ አልኩበት ጊዜ አለን ለካሊፎርኒያው ገዳም 19 ሰዓት ቁጭ እያሰባስቤ ያለው እርዳታ ከዛ በላይ ብዙ። አንቺ ልጅ አታገቢ እየተባልኩ ብዙ ነገር ተሰድቤበታለሁ። በማንነቴ በእናቴ በአካባቢ በቤተሰቦቼ ሁሉ ተሰድቤ ያለው በእርዳታ ዙሪያ። ይሄ ምንድነው የሰው ህይወት ይበልጣል። የሰው ህይወት ማዳን ከሁሉም ነገር ይበልጣል ብዬ አምኜበት ነው ያደረኩት ደግሞ ማንም ብሎኝ አላቆምም። ማንም ብሎኝም አልቀጠልም። ልቤ ሲፈቅድ ነው። ቴዲ ለምን መሰለህ አንኛ አታፍነኝ ፎቶ ተለጠፈ። ለማንኛውም ይኸው ማስረጃ አቅርቤ አለሁ። ታችን ተመልሶልሻል። ሌሎቻችሁም ተመልሶላቸዋል። በጊፍት አይደለ? ዋናው ደግሞ ይሄ የጊፍት ጉዳይ ነው አይደለ? የጊፍት ጉዳይ ሌሎችም ምስክር የሚሆኑ ሰዎች ግቡ። ሌሎችም ምስክር ጊፍት ተቆርጦ መማር ያልሰጣቸው። እሺ በቃሽ እየተባልኩ ነው። ይቅርታ፣ ፎሎፕ ጥያቄ ለሁላችሁም አለ። አንድ ወሳኝ ጥያቄ ለቁም ነገር የሚመጣ ነው። አንድም የምጠይቃችሁ ጥያቄ ሰው ካልተረዳችሁ ሰው የሚሰድባችሁ ከሆነ እንደዚህ በማንነታችን ስትጠይቁም ጥያቄ ከማንነት ጋር ያዛችሁ ማጠይቁ ከማንነት ጋር መነሳችሁ አትመልሱ። አሁን እንደዛ ስትሉ ማንኛውም ሲንግል ልጅ ታኪ ያለ ሰው ጋር የሚፈጠር ጥያቄ አለ። ለምሳሌ በዚህ ደረጃ ስድቦች ካሉ፣ ዛቻዎች ካሉ፣ ነቀፌታዎች ካሉ ለብሳችሁ በእርዳታ ገንዘብ ነው የምትባሉ ከሆነ እርዳታ ለምንድን ነው ማታቆሙት ብትባሉ ምን ትላላችሁ ለሁላችሁ እኔ መልስ እዚ ላይ ስለሆንኩኝ የሰው ህይወት ሲቀጥል እያየሁኝ አንድ ሁለት ሰዎች ሰደጉኝ ብዬ ማንነቴን ዝቅ አያደርገውም? አምላክ ከፍ ያድርገውን ማንም አይወርደውም። ስለዚህ የህይወት ስተነፍስ ሊሞታል የተባለ ሰው ሲድን እያየሁ የተራበ ሲበላ እያየሁኝ ዋይ ር ሁለት ሰው ወጥቶ ሌባ አላለኝ ለምን ለምን ንፅህና የሚያውቀው እኔ ጥሩ ትራስ ያለኝ እኔ ለዛ ነው። የሰው ህይወት ይድንበታል። ሰው በልቶ ምንድነው? ሰው በልቶ ይጠግባል። ስለዚህ የተራቡትን ማገዝ ግዴታችን ነው። አንደኛ ሃይማኖቴ፣ ሁለተኛ ያሳደገኝ ማህበረሰብ ተረዳድተን ሸራርገን እንድንኖር ነው። ሁለተኛ ምንድነው፣ ሶስተኛ ደግሞ እዚህ ሀገር ስትኖር ምንድነው የሚባለው፣ የእርዳታ ባህል ያሳየዋል። ጎፈ እንድሚ ምናምን የሚባለው ነገር የመጣው ሰው ካለው ላይ እየሰጠ መስጠትን ማስተማር አለብኝ፣ ተካፍሎ መኖርን ማስተማር አለብኝ። እኔ ወጣት ነኝ፣ ነገ የሚረዳ ትውልድ እንዲወጣ ፈልጋለሁ። ነገ ህይወት የሚያተርፍ ትውልድ እንዲወጣ ፈልጋለሁ። ስለዚህ እኔ ይሄ ፓሽን ነው፣ ሰው መርዳት ማገዝ ደስታዬ ነው። ሰው ቁጭ ብለው ሺሻ ያጨሳል አይደል? ደስታው ስለሆነ እኔ ደግሞ የሰው ህይወት ሲቀጥል ሳይ ያ ደስታዬ ነው ለን ያ ነው ሞቲቪ። ስለዚህ ዋይኖት ለምን ተሰብስቦ ለምን ሚሊየን ሰው አይሰድበኝም። ህይወት ሳተርፍ ኩራት ነው የሚገባኝ፣ ማለት ምኮራበት ስራ ነው። ስለዚህ እኔ ምንም አላፍርም። ይሄ ነው መልሴ። ለማንም ተሳዳቢ ጊዜ የለኝም። አድማጭ ተመልካቾች እናንተ ሰምታችሁ እንትን ትላላችሁ። በተቻለ መጠን እዚህ ማደርም ስለሌለብን ሁላችንም ቶሎ ቶሎ ጥያቄ እንዲዳረስ ነው እንጂ እናንተን እያፈንኩኝ ስላልሆነ ገና እዚህ ውስጥ እንደምታዩት ፐብሊክ ላይ ጥያቄ ጠይቁ ስለሆነ ቢቻላችሁ ቢቻላችሁ ማክሲመም አንድ ለአንድ ጥያቄ ወለ ሁለት ጥያቄ ከአስር ደቂቃ በላይ ባትወስዱ። ከእንትን ጋር እየገቡ ስጠይቋቸው እንደዛ ይገባኛል። ብዙ በደንብ ማስረዳት አለባችሁ፣ ግን ወይኒድ ኢኮኖሚ ፎርወርድ ሳል። እንደዛ ነው ማድረግ ያለብን። እሺ፣ ተሙና ዮኒ የምታነሰውላቸው ጥያቄዎች አሉ እዚህ ውስጥ ደግሞ በደንብም የምትፈልጓቸው ሰዎችም ከሌሉ አንድ ክፍት ቦታ መኖር ስላለበት አንድ ለገስት እናስቀምጣለን።